ወደ ተከታዩ ቁም ነገር ልውሰዳችሁ። በተለይ ጤና ላይ ትኩረት የሚያደርግ ነው። መግቢያ ላይ የሚያነሳው ነበረ የእንቅልፍ ክኒን ወይም የእንቅልፍ መድኃኒቶችን ልንወስድ እንችላለን። አንዳንዴ ከጤና ችግር ጋር በተያያዘ ነው። ቀለል ያለ ውጥረት ወይንም ድብርት ውስጥ ስንገባ ተጨናነቅ ያለው ብለን ስናስብም ይህንን ልምድ ተግባራዊ ልናድርገው እንችላለን። ሆኖም ግን በሐኪም ታዞልን እንኳን ደጋግመን የምንወስደው ከሆነ የተለያዩ የጎንዮሽ ጉዳቶች እንዳሉት ነው ባለሙያዎቹ የሚያስረዱት። እነዚህ ጉዳቶች የትኞቹ ናቸው የሚለውን በተከታይነት እናሰማችኋለን። ያዘጋጀው ያልፋላሻገር ነው። ተፈጥሯዊው የእንቅልፍ ጊዜያችን የተስተካከለ አለመሆንና በቂ የእንቅልፍ ጊዜን አለማግኘት ለተለያዩ የጤና እክሎች ይዳርገናል። ተፈጥሯዊ ያልሆነ የእንቅልፍ ሰዓትን ለማምጣት ብለን የምንጠቀማቸው የተለያዩ መንገዶችም ለባሰ የጤና እክል እንደሚዳርገን በጤና ባለሙያዎች ዘንድ ይነገራል። በተለይም በቀኑም ሆነ በምሽቱ የእንቅልፍ ጊዜ አላገኝ ያልነውን ወይንም ደግሞ የእንቅልፍ ሰዓታችን ሳይሆን እኛ መተኛት ስለፈለግንና እንቅልፍ እንዲወስደን ስለተመኘን ብቻ የምንጠቀመው የእንቅልፍ ክኒን ከፍተኛ የሆነ የጤና ችግርን ያስከትልብናል ይላሉ የጤና ባለሙያዎቹ። ባለሙያዎቹ በዚህ የእንቅልፍ ክኒን አማካኝነት ከሚገጥሙን የጤና እክሎች መካከል ያሏቸውንም እንዲያስቀምጠዋል። ተፈጥሯዊውን የእንቅልፍ ጊዜ ማዛባትና ያልተስተካከለ የእንቅልፍ ሰዓት እንዲኖረን መጋበዝ ቀዳሚው ነጥብ ነው። መድኃኒቱን አሊያም ከኔኑን መውሰድ በለመድንበት ሰዓት ላይ የስሜት መቀየርና መፍዘዝም ያስከትልብናል። ጉበታችን ለከፍተኛ አደጋ እንዲጋለጥ መጋበዝና ጭራሽም ስራውን እንዳያከናውን ማድረግም ሌላኛው ጉዳቱ ተብሏል። የመርሳትና ነገሮች ላይ የመዘናጋት እክል፣ የምግብ ፍላጎታችን መቀነስ፣ ልንቆጣጠረው የማንችለው የሰውነታችን መዛልና የማንቀጥቀጥ ስሜት፣ በሽታዎችን መቋቋም አለመቻልና፣ በእጃችንና እግራችን ላይ የሚከሰት የሕመም ስሜት በእንቅልፍ ክኒን አማካኝነት የሚመጡ እክሎች ናቸውም ተብሏል በባለሙያዎቹ።